ነው የምላችሁ ውዶችዬ። እና እንዴት ናችሁ? ደህና ናችሁ? አትለፉኝ ማለት ነው። እና ደግሞ ያው ሳጣላችሁ ሰዓት እየቸገረኝ ነው ብያቸዋለሁ። እና ሰዓት እንዲሞላልኝ በቃ አበረታቱ። አሁን ላይ ሰዓት በጣም ያደርግኝ ማለት ሌላ ነገር ሳይሆን እና ዛሬ የመጣሁት በጣም አስፈላጊ ለእናንተ ይጠቅማችኋል ሚኒ ለእናንተ የሚጠቅማችሁ ከሆነ ብዬ ነው የመጣሁት። ብዙዎቻችሁ ከአረብ ሀገር ምን ይዘን እንምጣ፣ ምን እናምጣ፣ ምን ይሻላል ኢትዮጵያ ምን ኢትዮጵያ ና የሌለ የለም። በአሁኑ ሰዓት ምን የሌለ ነገር አለ? ሁሉም ነገር አለ። አረብ ሀገር በጣም የሚያስፈልገው ምንድን ነው ብትሉኝ፣ አበያ አበያ ብቻ ነው አበያ። ሌላ ነገር አያስፈልግም። ይሄ እንደ ኮተት ምናምን እንዲሁ ላይ ከትመጡ ያስጠላችኋል ትመጡ ለራሳችሁ እራሱ ያስጠላችኋል። እኔ ያስጠላኛል። ልብስ የለ እራሱ ማለት ነው ከዚ መጣው መሰለ ፍስጣን ምናምን፣ እንደዚ ባለ ማንገቻዎች ምናምን በጣም ነው የሚያስጠላቸው። ኢትዮጵያ ሰው ስትመጡ ያስጠላችኋል ማለት ነው። ከአረብ አገር አባያ ጃኬት የሚያስፈልገው ማለት ነው። በተለይ አባያ አባያ፣ እንደዚ በቃ በዲዛይን የሚሰሩ አባያዎች አሉ። እኔ በጣም ከልብስ አባያ አባያ ልብስ አሁን ላይ ሳው ማለት ነው። አበያ ጅልባብ ነው ለብሶ የምታወት እንዴዝ እንዴዝ ቃርቷል ማለት ነው ይሄ ጉርድ ከማናቃቅሮ ማህር ምናምን ቃርቷል ፒዣማ አበያ ጅልባብ ጅልባብ ስለሚሉ ቀሚስ አለ እሱ ላይ ነው አሁን ላይ ሰው አተኩሮ የሚያየው ማለት ነው እንጂ ሌላ ነገር በጣም ይሄ ሽፉ ምናምን የለም ስለዚህ

ምንድን ነው ቃቃ ማለት ነው። እሱ ነው እንዲሁ ለስጣ ታምቃም ስትል ደስ የሚላቸው ማለት ነው። ግን ያም ደስ ሳይሆን እንጀን ብዙ ማይደስትልበት ነው። ምን እንደሆነ አላውቅም። እና ለማንኛውም ምን እኔን የጠቀመኝን ነገር ብነግራቸው ነገር አባይ ይዛችሁ አሪፍ አሪፍ አባይ አለ። በተለይ አሁን ማነች ጅድ አለች ራቢያ ነው ማነች ስሟ ጠፋብኝ። እኔ ከእሷ የገዛሁት አባያ ነበር ማለት ነው። ወላሂ እንደው እንደው፣ ከዛ እኔ ብዙ አባያ መርጬ ይሄ አባያ ቆንጆ ይሄን አባያ ግዢ እኔ እንዲገዢ ሳይሆን ለአንቺ ነው ምናምን ያለችኝ እህት የነበረች ብዙ አጋጣሚ እንጠባ ማመስክል በጣም እኔ ስወጣ ከሱ አባያ አለብስ ጀመረ ራሱ ማለት ነው። እና እኔ ምን እንደነገረስ ነው ብዙ አባያ ይዤ መጣሁ። ግን አሁን ላይ ብታዩ ማለት ነው አባያ ካት ሀታ አባያ ታት ለብሱና አባያ ለብሳችሁ ስትወጡ ማለት ነው ኩል አይደለም ያኔ። በቃ እናንተ መን ከራማን ጋር ስትሉ ለውቃ ስታውራሱ ድባቡን ራሱ እንትን ትላላችሁ ማለት ነው ወዶችዬ እና ይመስላላችኋለሁ እስቲ እኔ ከአረብ ሀገር ያመጣኋቸውን አሳያቸዋለሁ አሳያቸዋለሁ ማለት ነው። ስለዚህም እና ከአረብ ሀገር ሌላ ኮተት ሌላ ይሄ ምናምን ምናምን አያስፈልግም ነው ምላችሁ ነው። አያስፈልግም ማለት ነው። አንተ ይሄ ቀላያ ማለት ነው። ይሄ ቀላያ ይሄ ማለት ነው። በነገራችን ላይ እኔ ከአረብ ይዤ የመጣት ይሄ ማለት ነው። እንዲህ አርፍ ተብሎ ነው የሚመጣ። ግን ቢበላሽ ይሄ አይሰራም፣ እዚህ ቢበላሽ አይሰራም። አረብ ሀገር ተመለሽ ተሽጂ ነው የምትባይ ማለት ነው። ይሄ የባለፈው ተበላሸና ከዛ ይዘነዋል። አሁን ግን የሁለት አመት ጋራት የነበረውና በአመቱ ነበር ላይ ተበላሸው ቀየረላት ማለት ነው። ስለዚህ እና ብዙ ጊዜ ከአረብ ሀገር እንደሚያስፈልግ ነው ያባያና ብረድ ብረድስ፣ ብረድስ ማለት ዝም ነው እንጂ ምን እንደሚያስፈልግ እና ደግሞ ለአባቶቻችሁ ጃኬት፣ ጃኬት ደግሞ ሱቅል መዲና የሚልታለ በክረምት ነው። እዛ ጋር ሄዳችሁ ጃኬት ትወገዙ ተጠቀማላችሁ እዛ ያለ ጃኬት እኔ ላባቴና እኔ ለአባቴ ከዛ በጣም ብዙ ጃኬት ነው ገዝቼ ዕለት የመጣሁት ማለት በጣም ነው የወደደው ጃኬቱን ማለት ነው እና ላሳያችሁ ወዶት ይ አበያዎቹን ላሳያችሁ ማለት ነው ታ ማብራት የለውም ይህ ጃኬት ማለት ነው በእኔ ከአረብ ሀገር ነው ያመጣሁት። በጣም ይጠቀመኝ። በጣም ማለት ነው የምወደው ደግሞ በጣም ነው። ብላሽ ነው ምላሽ ጃኬት ነው ወይ ጃኬት ነው። አንድ ብላ አንድ ብላ፣ ሁለተኛ ደግሞ ይሄ ጃኬት ማለት ነው ይሄ ጃኬት እንዴት እንደጠቀመኝ እንዴት እንደጠቀመኝ ወላሂ፣ ከረምተን እንዴት ነው እንደወጣሁበት እኔ ነኝ የማውቀው ማለት ነው። እኔ ነኝ የማውቀው ከረምተን እንዴት እንደወጣሁበት ማለት ነው። እና ስለዚህ ጃኬት ይሄ ጃኬት

ይህ ምስልን ይሄ ያለን የሆነ አንዳንድ ጊዜ የሆነ ቦታ ስትሄዱ፣ ለቅሶ ቤት ምናምን ስትሄዱ እንደዚህ ካልፈጥላችሁ አምት ነው እና ቆይ አምሮኝ ማለት ነው ሰው ለብሶ ካየሁት አምሮ አሰፍቼም ግን አላማረኝም ይሄ የላብ ሰፊ ይባላል ኢትዮጵያ ነው ያሰራሁት የራሱ በጣም ነው የሚያምረው ሰፊ ነው በጣም ቆንጆ ልብስ ነው ማለት ግን እኔ ካሰፋሁ በኋላ አማረኝ ግን ትንሽ ግን ማለት ነው እንዴት እንደጠቀመችኝ እቺ ለምሽ ወጣና፣ ዝም ብዬ ሳወጣ ማለት ነው ልዩነት አለው ማለት ነው። ልዩነት አለው ነው። ከዛ ደግሞ እንደዚህ እንደዚህ አይነት ጋውን ማለት ነው፣ ረዘም ያለ ጋውን ማለት ነው። ይዛችሁ በጣም የሚጠቅማችሁ ይሄ ጋውን ማለት ነው። በጣም አሪፍ ጋውን ነው አንደኛ

ይሄን እራሱ አትጠይቀኝም። ልብስ ትገዙ በቃ ወይ ይሄም ማለት ነው፣ ይዛችሁ ብትመጡ ማለት ነው። በጣም ነው የሚላችሁ። የእዛችሁ አይነት እራሱ እዛችሁ ነው። የአንዴት ምርጫ ነው፣ ግን ከእነ ሻርቡ ነው አለው ር ነ ከዛ ይሄ ደግሞ ማለት ነው። ይህም የዛው ዘር ነው ግን ከበሩ ይለያያል ማለት ነው። ይሄ ራሱ በቃ ስትወጡ ስትርብላችሁ ነው የምትወጡት እንደ ኳታችሁ ምናምን አትወጡ ማለት ነውእወዶች እና ከአረብ ሀገር ብታመጡ የሚጠቅማችሁ እንደዚ አይነት ነገር ይህ፣ ዝም ብሎ ኳታት ምናምን እንደወላይ ጣሉ ጣሉ የሚላችሁ ማለት ነው። አቃ ነው እም ማለት ነው። ቆይ ላሳያችሁ። ግን አሁን ጨለማ ስለሆነ ነው እንጂ ማለት ነው። እዚህ ቁም ሳጥን ያለ እኔ እንዴት እንደሚደብረኝ አሁን ጨለማ ላይ ቆይ፣ አንድ ቀን ሰጥፋ። ሰላም ይብዛ። ሰላም